አዲስ አበባ ከተማን የኢንዱስትሪ ማዕከል ለማድረግ በርካታ ስራዎች እየተሰሩ መሆኑን ከንቲባ አዳነች አቤቤ ገለጹ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አምራች ኢንዱስትሪው በኢኮኖሚ ውስጥ መዋቅራዊ ሽግግር እንዲያመጣ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ከሸማችነት ወደ አምራችነት በሚል መሪ መልእክት ከተማ አቀፍ የኢትዮጵያ አዲስ አበባ ታምርት የ2017 ዓ.ም የአምራች ኢንዱስትሪዎች አውደ ርዕይ ተከፍቷል። ኢብራሂም መሐመድ የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ ያዘጋጀው የኢትዮጵያ አዲስ አበባ ታምርት ንቅናቄ ማጠቃለያ አውደርዕይ ከሸማችነት ወደ አምራችነት በሚል መሪ መልእክት እየተካሄደ ነው። አውደርዕዩን የአዲስ አበባ ከንቲባ ወይዘሮ አዳነች አበቤን ጨምሮ የፌዴራልና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ከፍተውታል። በዚህ ወቅት ንግግር ያደረጉት ከንቲባ አዳነች አበቤ የአምራቹ ኢንዱስትሪ ዘርፍ ቀዳሚ ትኩረት ከተሰጣቸው የኢኮኖሚ መስኮች መካከል አንዱ ነው። አዲስ አበባ ከተማን የኢንዱስትሪ ማዕከል እናደርጋለን ስንል ፈጠራን በማበረታታ መስራትና አምራቾችን በመደገፍ ጭምር ነው ብለዋል። የኢትዮጵያ ታምርት ንቅናቄም በተለያዩ ምክንያቶች የቆሙትን ኢንዱስትሪዎች በመደገፍና ወደ ተግባር እንዲገቡ በማድረግ በኩል የላቀ ሚና እንዲጫወት በማድረግ ተግዳሮቶችን እየፈታን አብዛኛዎቹ ወደ ምርታማነት እጅግ በፈጣን ሁኔታ እንዲገቡ ማድረግ ተችሏል። ከተማ አስተዳደራችን በመጪው ዓመታት አምራች ኢንዱስትሪው የኢኮኖሚያችን የጀርባ አጥንት እንደሚሆን በመገንዘብ በአቃቂ ቃሊቲ ክፍለ ከተማ የኢንዱስትሪ ክላስተርን በቢሊየን ገንዘብ ወስነን በሄክታሮች መሬት መድበን እየሰራን ያለነው ስራም በመጠናቀቅ ላይ ይገኛል። ፋይናንስን በማቅረብ የመስሪያ ቦታዎችን በማመቻቸት መሰረተ ልማትን በማሟላትና ሙያዊ ስልጠናዎችን በመስጠት ለአምራቾች ድጋፍ እንደሚደረግም ነው ከንቲባዋ ያስታወቁት። አምራቹን በማበረታታት ብቻም ሳይሆን የፋይናንስ አቅርቦትን በማመቻቸት የመስሪያ ቦታዎችን በማመቻቸትና በማቅረብ መሰረተ ልማትን ለኢንዱስትሪዎች ምቹ በማድረግ አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። በመርሃ ግብሩ ላይ የተገኙት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አምራቹ ኢንዱስትሪው በኢኮኖሚ ውስጥ መዋቅራዊ ሽግግር እንዲያመጣ ትኩረት ተሰጥቶት እየተሰራ ነው። የኢንዱስትሪ ዘርፉ ገቢ ምርትን በመተካት ኤክስፖርትን በማሳደግ የስራ ዕድልን በመፍጠርና ተወዳዳሪ ቴክኖሎጂን በመጠቀም ውጤታማ እንዲሆን እየተሰራ መሆኑን ነው ሚኒስትሩ የገለጹት። አሁን ባለው ሁኔታ የምርቶቻችን ጥራት ከጊዜ ወደ ጊዜ እየተሻሻለ ነው። የኢትዮጵያ ታምርት ንቅናቄ በምርቶች ላይ እያሳደረ ያለውን የምርት ዕድገት፣ የኳሊቲ መጨመር ዛሬ ይህንን ኤግዚቢሽን ስንጎበኝ በተጨባጭ የምናገኘው ነው። ነገር ግን ከዚህ በላይ ምርቱ የበለጠ ጥራት ኑሮት ወደ ዓለም ገበያ እንዲቀርብና ገቢ ምርትን በመተካት ረገድ የድርሻውን እንዲያበረክት ለማድረግ የባለድርሻ አካላት ቅንጅት እጅግ በጣም አስፈላጊ ነው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራ ራባይ ከኢትዮጵያ ታምርት ንቅናቄ በፊት የነበረው የኢንዱስትሪዎች የማምረት አቅም 48 በመቶ እንደነበር አስታውሰው በኢትዮጵያ ታምርት ንቅናቄ አሁን ላይ የኢንዱስትሪዎች የማምረት አቅም 64 በመቶ መድረሱን አመልክተዋል። በኢትዮጵያ አዲስ አበባ ታምርት ንቅናቄ ካስገኛቸው ስኬቶች አንጻር ስንመለከተው በዚህ ወቅት ቢያንስ አመራሩ በየደረጃው ያለው አመራር ወደ ኢንዱስትሪዎቹ ፊቱን አዙሯል። ኢንዱስትሪዎቹ ተነቃቅተዋል። በዚህም ሰፊ ቁጥር ያላቸው ኢንዱስትሪዎች ምቹ ሁኔታ ተፈጥሮላቸዋል። የማምረት አቅማቸው ከጊዜ ወደ ጊዜ መሻሻል ጀምሯል። በ2017 ላለፉት ዘጠኝ ወራት 64 ፐርሰንት ማድረስ ተችሏል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ በሚገኘው አውደ ርዕይ ከ250 በላይ አምራች ኢንዱስትሪዎች እየተሳተፉ ይገኛሉ።